አሰላሙ ዓለይኩም ወራህመቱላሂ ወበረከቱ። ድረት ከበራችሁ የሸቃለ ሜዳ ቤተሰቦች እንደምሰንበታችሁ? ከእኔ ጋር ሁሉ አማን፣ ሁሉ ሰላም ነው። ስለሰልላ ቤተሰቦች ለሸቃለ ሜዳ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬ ላችሁን የመጣሁት አረብኛ በአማርኛ ነው። ጊዜያዊ የሆነ አሁን የኢድ ሰዓት ስለሆነ ኢንሻላህ መልስ የሚሆናችሁን ነገር ወይም ደግሞ አረቦቹ ሲጠይቋችሁ የተዘጋጀ መልስ፣ እናንተም ደግሞ ማዘዝ የምትፈልጉት ነገር ካለ ለምሳሌ ገና ሁለት ቀንም ሆነ አንድ ቀንም ሱቅ እሄዳችሁ መመለስ እስከምትችሉ ድረስ መግዛት የምትፈልጉትን ነገር ወይም ደግሞ የኢድ ቀን የምትባሉትን ነገር ወሳኝ ነው ብዬ ስላሰብኩ ይዤላችሁ መጥቻለሁ ማለት ነው። የውመልዒድ፣ የውመልዒድ ማለት የኢድ ቀን ማለት ነው። እንቴል ኤድ። ኤድ መቼ ነው? ካሚዮም ባጊ ስንት ቀን ይቀራል ማለት ነው። እና የኢድ ቀን ዋናው መልስ፣ ጧት ላይ አረቦች በጣም ደስተኛ ስለሚሆኑ ሰራተኛ ነው ምንድን ነው ምንድን ነው አይሉም። የኢድ ቀን እንኳን አደረሳችሁ ይላሉ ነው እንኳን አደረሳችሁ ሲሉ፣ መልስ ለእናንተ እነሱ ምን ትላችኋላችሁ? ወይም እናንተ ቀድማችሁ እንኳን አድርሳችሁ የምትሉ ከሆነ ለእናንተም መጠየቅ እንድትችሉ ያደርጋችኋል ማለት ነው። ቢስሚላህ ስለዋላለም በላይክ ጀምሩ ትጀምሩ። ሚነልአይዲን ካሏችሁ እነሱ ሚነልአይዲን ካሏችሁ መልሱ የሚሆነው ወሚነል ፋዒዚን፣ ወሚነል ፋዒዚን ነው የሚሆነው። እናንተ መጀመሪያ የምንጠይቋቸው ከሆነ ሚነልአይዲን ትሏቸዋላችሁ።

ወንድ ከሆነ ወንድ ከሆነ ሰውየው ምን ይሉታል? ኩላም እንተ ቢኸይር። እናንተም ስትጠይቁ ወንድ ወንድ ከሆነ ኩላም እንተ ቢኸይር ትላላችሁ። ኩላም መዳምሽን ከሆነ ኩላም እንቲ ቢኸይር ትላላችሁ ማለት ነው። ወአለይና ወአለይኩም ብለው ይመልሳሉ ወይም እናንተም ትመልሳላችሁ ማለት ነው። በጣም ቀላል ነው። ሌላ ኢድ ሙባረክ ይላሉ። ኢድ ሙባረክ ይላሉ። ኢድ ሙባረክ ሲሉ አላህ ይባርክ ፊክ ይላሉ። ለወንድ ከሆነም አላህ ይባርክ ፊክ፣ ለሴት ከሆነም አላህ ይባርክ ፊክ ይላሉ። ኢድ ሙባረክ ዓለይና ወዓለይኩም ምን መልሲ ይሆናል? ኢድ ሙባረክ ሲሉ ዓለይና ወዓለይኩም ምን መልሲ ይሆናል? ጠይብ ሊዮ እንግዲህ ኢዱ ከመድረሱ ገና እንሻላህ ሶስት ቀን ይቀራል። ያስባሉ ሁለት ቀን ነው የሚለዋሉ። አላሁ አለም። ያኔ ራሳችሁን መግዛት የምትፈልጉት ነገር ምናምን ካለ እነ ጎሊክ ለመ እከልስ፣ እነ ጎሊክ ለመ እከልስ። ጨርስ እነግርሻለሁ እሱን እላችሁም። የሆነ ነገር እየገዛችሁ ሊሆናል። በራሳችሁ ምርጫ የምትገዙ ከሆነ ቤትም የኤድ ጽዳት ያላ ያላ የምትላችሁ ከሆነ እነጎሊክ ለመእከል ንስ እኔ ስጨርስ አሳውቅሻለሁ። ማለት ትችላላችሁ። ለሁለት መልስ ይሆናችኋል ብዬሽ ነው። አንድ ቃል ለብዙ መልስ እንድታደረጉት ነው። እንግዲህ አሪፍ ነው። ይላቸው የመጣሉት ቤተሰቦችን ላትጉሪ ያላ ያላ፣ ላትጉሪ ያላ ያላ፣ ልሳ ማሽተሬት ልሳ ማሽተሬት እሊብድያ ላትኩል ያላ ያላ ልሳ ማስተሬት ህሊ ብጥያ ያላ ያላ ትበይኝ፣ ገና የምፈልገውን ገዝቻ አልጨረስኩም፣ ወይም ደግሞ የምፈልገውን ነገር አልገዛሁም። ጥላላችሁ ሁሉንም አረቦች ሰብር የላቸው ምሱቅ ሲሄዱ ማለት ነው። አለ ማህሊክ ተረጋጊ ማለት ነው። አለ ማህሊክ ተረጋጊ ማለት ነው። እሀብ ወይም አሀብ እኽታር ለሓሊ መላብስ ለብቻዬን ወይም ብቻዬን የራሴን ልብስ መምረጥ ደስ ይለኛል። የሆነ ነገር አንዳንድ ጊዜ እራሳችን የምንፈልገውን ነገር አለ እሱ ከሄደው አን በተለይ ጠለቤ ስትሆኑ የውጮችም እንደዚያው ነው። ይዘዋቸው ከሄዱ እነሱ በመዛጃቸው ማልበስ ይፈልጋሉ። እነሱ በሚያስቡት ነገር ማልበስ ይፈልጋሉ እና እናንተ የምትፈልጉት ነገር ካላቸው ስ እኽታር ለሓሊ ዞር ብላችሁ ስትጨርስ ትደውልብሽ። ለዛ ነው ስልክ የሚያስፈልገው። ጠለቤቱ ናችሁ። ግዴታ ሱቅ የምትወጡ ከሆነ አብራችሁ ትጠፋፋላችሁ። ለዛም ግዴታ ውጭ ስትወጡ ሲም ካርድ ከሌላችሁ ባትወጡ አፍዳል ነው። ጠለቤት ያላችሁ ማለት ነው ሲም ካርድ ከሌላችሁ አብራችሁ ከመዳም ጋር ሱቅ ምናምን ባትሄዱ የተሻለ ነው። መጥፋት ስለሚኖር በዛ ሰዓት ስልክ ከሌለም ታደርጋላችሁ ማለት ነው። ኦኬ

ማዓይንዲ ማለት የለኝም ማለት ነው። ማዓንዲ መላብስ ልብስ ነው። መላብስ ልዒድ ማዒንዲ መላብስ ልዒድ ካላችሁ የዒድ ልብስ የለኝም ማለት ነው። እሽትሪ ያኔ ወጢን የምትሉት እንድትገዙ ነው፣ ከሌላችሁ ማለት ነው። ማዒንዲ መላብስ ለልዒድ ትላላችሁ። ወጢን ሱቅ እሽትሪ መላብስ ልዒድ ወዲኒ ሱቅ እሽትሪ መላብስ ኢድ ወይም ደግሞ መላብስ ለልኢድ፣ ለል ማለት ለዛ ጉዳይ ለኢዱ ወይም ደግሞ ሊዘዋጅ ወይም ለዘዋጅ ለጋብቻ እንደዛ ለማለት የምትጠቀሙበት ነው ማለት ነው። እሷ ገዝታ በራሷ ከሰጠች ደግሞ ሽክራን ትላላችሁ፣ አመሰግናለሁ ማለት ነው። ተአብቲ ሀሊክ ራስሽን አደገምሽ። የአርቲክል አፍያ ጤና ጀዛክላ ኸይር ምንዳሽን ከፈጣሪ የምታገኝ ያደርገች ነው። እንግዲህ በዋናነት የረመዳን የኢድ ጥያቄዎች ወይም ደግሞ የእንኳን አደርሳችሁ ንግግሮች እነዚህ ናቸው። በዋናነት ይጀላችሁ የመጣሁት ከዛ ውጭ አረብ ሀገር ላይ ጠዋት መስጂድ የሚሄድ መስጂድ ያህላል። አዲስ ከሆናችሁ ብዙም እንደ ኢትዮጵያው አይደለም ኢዳቸው እና ቅር ሌላችሁ ይሰማችሁ ይችላል የእኔ ሰው ሀገር ነው እና ይለመዳል። እንደ ኢትዮጵያ አይደለም። ያ ኢትዮጵያ ብዙ ሰዓት ታሳልፋላችሁ፣ ቤተሰብ ጋር ትጠያይቃላችሁ። አረብ ሀገር ግን ያ ሁሉ የለም። ከወሰዳችሁ ተላጠቂ ተወሰዳችሁ፣ ካልወሰዳችሁም ደግሞ ቤታችሁን መስገት ትችላላችሁ። ስለተከታተላችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ أتمنى أن تكونوا في تمام الصحة والعافية